ምንድንሽ? ማን ያስተናገደሽ ደግሞ? እናንተ ገጠማችሁ። ዴቭ ልቡ ሳይቀየር አይቀር። አደይ እስከ መቼ ነው እዚህ ቤት ሰራተኛ ሆነሽ አትቆይም? ዴቭ ስለ አደይ እና ስለ እሱ ፍቅር እንዴት ለወላጆቹ መናገር እንዳለበት ግራ ግብት ተውሎት፣ በዚህም የተነሳ ተጨናንቆ ይገኛል። አደይ እንግዲህ ምናልባት የእኔ መጣ ፈንታ ልክ እንደሌሊ ይሆን እንዴ? የለም እኮ ብዙ ተስፋዎችን ከሰጣት በኋላ ነው። ልቧ አንሰባብሮትና ምንም ነገር ሳያሳውቃት ሌሌን ጥሏት ሄደ በማለት እንግዲህ ልቧ ወደ ኋላ እንዲመለስ እና እንዲፈራ ይህ ነገር ደግሞ ተስፋ የመቁረጥ ስሜት አድሮባታል። ቢሆንም እንግዲህ ወደ ሌሊ ቤት ከሄደች በኋላ ዴቭ ምን አይነት ሐሳብ እያሰበ እንደሆነ ከተረዳችውም በኋላ ሌሌን ሄዳ ማክራት አለችው። ሊሊ እኔ በጣም ፈርቻለሁ፣ ምናልባትም እኮ ያንቺ ነገር ሊደርስብኝ ይችላል በማለት ስታናግራት ሊሊ አይ እንደዚህም ማወቴ በጭራሽ ሊያደርጋ አይገባም ምክንያቱም ደግሞ እኔ ይቺ ማናገር አለብኝ በማለት እንግዲህ ጉዳዩን በራሷ በኩል ለማጣራት ለማናገር ስትሞክር ባቡሬ ደግሞ አይ በነሱ መካከል ባትገቢ የተሻለ ነው፣ ይልቅ እናቴን ከረዳሻት እና ደህና ካደረግሻት ትልቅ ሁለት አከብልሻለሁ እና እንዲሁም ደግሞ በጣም አመሰግንሻለሁ እያለ እየደጋገመ ስለሚነግራት ምስጋናው በኋላ ይቀራል። በሌላ በኩል እንግዲህ ሌሊ በራሷ በኩል ያደረገችው ጥረት ነበረ። የባቡሬን እናት እንዴት ከሕመሟ ማገግም እንዳለባት እና ምን እንደተከሰተ በሕይወቷ እስከ ዛሬ ድረስ ያሳለፈቻቸውን ነገሮች እንደገና ደግሞ ይህ እብድ እና ደህና ሰው የሚያደርጋትን ለመለየት ሞክራለች። በዚህም የተነሳ እንግዲህ ከወትሮው ለየት ያለ አለባበስ ለብሳ ወደ ባቡሬ እናት ሄዳለች። ከሄደችም በኋላ የባቡሬ እናት ቁጭ ብላ ነበር ያገኘቻት መንገድ ላይ። ታዲያስ ማዘሯ እንዴት ነሽ ማለት እንግዲህ ሰላምታ አቅርባ ታዛለች፣ በሁኔታውም ግራ ተጋባች። የቅምጥል አባት እንግዲህ እኔ ብቼ ለፍቼ አሳድጌ አሁን ዛሬ ኮረምሳ ተከተላ ገጠር ለገጠር መንከራተቷ ምን ይሉታል? ድሮ እኮ ሴት ልጅ መውለዱ ለዚህ ነበረ። ለምንድን ነው እኔን ይህን ማትሰማኝ? እያለ እንግዲህ አደይን ሲያናገራት ነበር በተረጋጋ ሁኔታ። አደይም እንግዲህ መልሳት፣ ታዲያ እሳቸው በዚህ ሁኔታ እየተረጋጋህና አስተውለህ የምትናገር ከሆነ ለምን ልጅ ልጅ አይደለች እንዴ? በትዕግስት ብታናገራት እኮ ያንተን ሀሳብ ትቀበላለች፣ በማለት አደይን ትመክረዋለች። እሱም እንግዲህ እሷ ከዛ የሆነ ልጅ ውጭ ሌላ ምንም የምታፈቅረው እና የምትወደው ነገር የለም እኔ ደግሞ ልጅን ለማንም ሰው ዝም ብሎ ለመጣውም ለሄደውም ማሳለፍ መስጠት አልችልም። እኔ ልጅን መስጠት የምፈልገው ልክ እንደ አባቷ የሚወዳትን እና የሚሳሳላት ከሆነ ችግር የለም፣ ልድረውም ልሰጠውም ፈቃደኛ ነኝ። ግን ደግሞ ያ ኪንጎ የሚባለው ሊሆነት አይችልም በማለት ለአዳይም ይነግሯታል። አዳይም እንግዲህ ስለ ኪንጎ ጥሩነትና እንደምታውቀውም ነገረችው። ቢሆንም እንግዲህ ስለ እሷ የፍቅር ሕይወት ከጠየቃትም በኋላ አለኝ ስትለው አስተዋውቅኝ ይላታል። እሺ ላስተዋውቀው ይችላሉ። ለማንኛውም አንዳንድ ነገር በህይወትች ሲከሰቱ ግን ትላልቅ ሰዎችን ብታማከሪ እየተሻለ ነው በማለትም እንግዲህ ለአደይ ምክሩን ይለግሳታል። አደይ ምክራቸውን በጥሞና ካዳመጠች በኋላ እሺ ዛሬ መሄድ አለብኝ በማለትም እንግዲህ ሄዳለች። በሌላ በኩል እንግዲህ ዳይመንድ እና ኪንጎ ገጠር ከገቡ በኋላ የአደይነትን ነበር እና አቀባበል ያደረገችላቸው ከአበበ ጋር ከወንድማ ሁሉም ነገር ቀላል ሊሆን ይችላል። ግን ደግሞ ቀላል ነው ማለት ሳይሆን ይህ ነገር እራሳችሁን ከችግር ይገላግላችኋል ማለት ሳይሆን፣ ጉዳዩን በጥንቃቄ ብትመረምሩ እና ብትፈትሹ የተሻለ ነው፣ ከአንድ ሁለት የተሻለ ነው በማለት እርስ በራሳቸው እንዲደጋገፉ ሀሳብ ሰጥታ እንግዲህ ትሸኛቸዋለች። ለማንኛውም ብቻችሁ እንዳትሆኑ የሚያስፈልጋችሁ ነገር ካለ ደግሞ ተመልሳችሁ ምጡ ትላለች። አለልኝ እንግዲህ ቅምጥልን እና ኬንጎን ወንዝ ዳር ሲጫወቱ ካያችውም በኋላ ያን እንደዛ ከተማ ወስዳችሁ ስታስጨንቁኝ እንዳልነበረ አሁን ጭራሽ ብላችሁ ብላችሁ ተያይዛችሁ መጣችሁልኝ አይደለም በሉ እንተያያለን በማለት እንግዲህ አይቶ እንዳላ ያልፋቸዋል። ቅምጥልም ሀገር በመግባቷ እንግዲህ በጣም ተደስታ ውሃውንም አበባውንም እያየች እንግዲህ እንዴት ገጠሩ ያምራል እያለች ስትደሰትም ነበረ። ታይመንድም በበጋር ጉዞውን እየተከታተለ ነው። ኬንጎ እንዴ ከዛሬ ገጠር መተሻ አታቂም እንዴ? በማለትም ጠይቋታል። እሷም ምን ላረግ መጣለሁ፣ ይህው ዛሬ ገረምተን ተከት እየመጣሁ እንጂ በማለት እንግዲህ ውሃውን ካየችውን በኋላ ከዛ ውሃ ምንጭ ዳር ቁጭ ብላ ለመጫወት ትሞክራለች። በዚህ የተነሳ እንግዲህ በላይነሽም ውሃ ለመቅዳት ወደ ወንዙ ወርዳ ስለነበረ ወንዙ ዳር እንደዛ ሲራጩ እና ሲራገጡ ታያቸዋለች እንዴ። የከተማ ቀበጥ እዚህ ምንጭ ውሃ ለቀዳ ወጣ፣ እናንተ እዚህ ጋር እግራችሁን ትታጠቡበት አላችሁ? ታደፈሩስ አላችሁ አይደለም አለቻቸው። ቅምጥልም እንግዲህ ምን አገባሽ ደግሞ ለውሃ እንደዚህ ነው የምታንከላክይ? ምን አገባሽ፣ ውሃው ንጹ ነው በማለት ነገረቻት። ውሃው እኮ ደፈረሰ እንጂ ምንም ሆን አላልኩም፣ ሲጀመር እኮ ውሃ የምንጠጣው ነው በማለት መለሰች። በላይነሽም ኪንጎም፣ ይቅርታ አላውቅን ነበረ ይህ ውሃ የሚጠጣ እንደሆነ በማለት ይመልስላታል። እኔም ከማን ነበር የመጣችሁት በላም መጠየቃቸው የመጣ ነው እንግዲህ የአደን እናት ለመጠየቅ ነው ከደመቀ ጋር በማለት ይመልሳል። እንዴ የብራን ይዘመድ ናችሁ እንግዲህ ቀመጠለን ሜዳ እንደ ወግና እንደባህሉ ባህሉ ጉንጯን ወደ ኪንጎ ሄዳ ሳምነት ታደርገው ስትል ቅምጥል እንግዲህ ወደ ታባሽ ነው የምትስሚው ብላ የትም አትሄጅም፣ በማለት እንግዲህ የቅምጥል ነገር አያስችላትም እና ማንም ሴት ዞር ብላ እንድታየው ስለማትፈልግ መሳም የለብሽም በማለት እንግዲህ ጎን ሳትስማ ትቀራለች። በሌላ በኩል እንግዲህ ከሆቴልም ነበር ያደረና ሰክሮ እንደዛ አይተዋለች ያቸት ነው የተባለችው ማየቱ ስለነበረ ከመጣችም በኋላ በጧቱ እየተንቀለቀለች ወደ እነ ፍቅር ቤት መታ ዴቭን ጥሩልኝ፣ ዴቭን ጥሩልኝ ብትል አሹም እያስገባት አልነበረም። እትይም እዚህ ቤት ተመልሰሽ እንዳትምጭ ብላስ ጠንቅቃት ስለነበረ ለመግባት ፈርታ ነበረ። ሆኖም በመጨረሻም እንግዲ ወደ ውስጥ እገግባሽ በኋላ አሹ በያዘው ሸመልቆ አስያረጋት እት እየሰማችው እና ድምጽ ወደ ውጭ ወጣ ትላለች ቲና ከዚህ ምንታረግ መጣሽ? እኔ ስንቴ ነው እንዳመጭ ብዬ ነገርኩሽ ማለት ስጠይቃት ለሰላምታ ነው የመጣሁት አንቺን ለማየት ነው በማለት ቃዠች። እንግዲህ አሹ እንዲያስወጣት ተነግሮት ከዛ ቤትም ወጣች። ከወጣችም በኋላ ለፍቅር እየደወለች እንግዲህ እኔና አንቺ ባንድ መስራት አለብን በማለት ትደውላታለች አዳይና ሩትን። ሩትም በመንገድ ከተገናኙ በኋላ ከዴብ ብትርቅ ይሻለሻል ወንድሜ እንደዛ ሲጨነቅ ማየት አልፈልግም። ሲጀመር የዴብ እናትና አባቶች ማን እንደሆን አላወቅሽም እና ነው እንጂ ብታውቂያቸው ኑሮ ከሱ ጋር እንደዛ አይነት የፍቅር ግንኙነት ልትጀምሪ አይገባም። ቤተሰቦቹ ካወቁ ሽን ስለማይሉ ከአሁኑ ተስፋ ሽን ብትቆርጭ የተሻለ ነው እያለች እንግዲህ ሩታ በተለያየ አጋጣሚ እየነገረቻት ነው ለአደይ አደይ ደግሞ ዴቪድንም ልተወው አልችልም በማለት እስካሁን ክርክር ላይ ናት። ቢሆንም እንግዲህ ይቺ ሩታ ሀሳቧ ምንድን ነው ሴቶችን ከዴቪድ እያረቀች እንግዲህ የእሱ ቤተሰቦችም ስለማይፈልጉ እንኳን አንቺን የቴናን ቤተሰብ እራሱ አይፈልጉም ነው ያለቻት ይህ ማለት የዴብ ቤተሰቦች ምን አይነት ቢሆኑ ሀብታም፣ የተጋነነ ወይስ ምንድን ነው? አንዴ በቃ የተከበሩ እንግዲህ ዳይሬክተር ማለት ነው። በቀጣይ የሌልን አገስት እንዲሁም ደግሞ የዴብር እናት አባቶች ታሳየናለን ማለት ነው። እንጠብቃለን። ከዛም በኋላ ቁጥራቸው ይቀጥላል አይቀጥልም ደግሞ የሚለውን አብረን የምንከታተል ይሆናል። ሆኖም እንግዲህ ሩታ እንኳናችን የቲናን ቤተሰቦች እራሱ አይፈልጉም ስትል እንግዲህ ቲና የቀበጥ ናት እንግዲህ የሀብታሚዎች ትመስላለች እንደምናይ ከሆነ አዴ ደግሞ የቤት ሰራተኛ በዛ ላይ ደግሞ የዳልጅ በዛ ላይ የገጠር ልጅ ስለሆነች ንቀት አለበት፣ ምንም አውቀው ነገር የለም ብላ ገፍትራት ከሄደችም በኋላ ሩት በቃ አሳይሻለሁ በማለት ወደ ቤት ተመለሰች። አሹም እንግዲህ ቁጭ ብሎ ከሱ ከሩታ ጋር እያወራ ነው። አደይ እንዲመክራት ነግረዋለች። ሳስበው ሳስበው ማሮታ እቅዷ ሴቶችን ከደፍያ እያሻሸች ማለት ነው። እሷ ልታገቡ ነው የፈለገች ወንድሜ ወንድሜ እያለች ታሳባለች እንጂ አሹም እንግዲህ አይ አደይ እንደዚህ የምታደርግ ሰው አይደለችም። ደግሞ ዴቭ አሁን አፍሷል፣ ምንም የሚጎላት ነገር የለም፣ ሙሉ ሴት ናት አደይ በማለት የሚመልስላታል። በዚህ የተነሳ ክርክር ውስጥ ከገቡ በኋላ አይ በቃ ዴቭ፣ ከአንተ ጋር መጨቃጨቅ መሮኛል፣ ለማንኛውም እውነታውን ልንገርሽ ብዬ ነው ትልና ጥለው ትገባለች። ሮማንም እንግዲህ ወደዛ ስራው አደይን ተግታ እየሰራች ስለነበረ ድንገት ትመጣና ሰላም ትለዋለች። አሹም እንግዲህ በጣም ይደነግጣል፣ እንዴት መጣሽ ብሎም ተደሰተ እሷ እንግዲህ ከዚህ ስራ እንደጀመረች እና ሁልቀን እንደምትመጣ ትነግረዋለች። እንግዲህ ያች ሩታ የምትባለው እሱና እሷ ማለቴ ሮማን እና አሹ ከአንድ ላይ ቁጭ ሲሉ አትወድም። ምግብ አምጥሳለት እየበላ እኳን ተነሽ ወደ ስራ ሽጅ ብላ ነው የሚከለክለቻ። አሹም እንግዲህ ሁኔታው ምንም ደስ አላለት። ሰሞኑን ጸባይሽ በጣም ነው ቅሬ ያለብኝ። ሩታ ግን አንቺ ነሽ ወይስ ሌላ ሰው ነሽ እያላትም ነበረ። አለልኝም እንግዲህ ለአዳይ አባት ከከተማ የመጡ ሰዎች እንዳሉ እና እነ ደመቀ እንደመጡ ሰምቶ ምን እንደመጡ አጣራ እና ነገሬ ተብሏል። በዚህም እንግዲህ ፍተሻውን እያጠናከረ ነው። አዳይም እንግዲህ የቅምጥልን አባት ሰላም ካለችው በኋላ ገብታ፣ ባቡሬም ምንምኖችን ማየት አለብኝ ብሎ የቅምጥልን አባት ለማየት ገብታል ገብቷል። ምናልባት እንግዲህ የቅምጥል አባት የባቡሬ አባት ሊሆን ይችላል። ምክንያቱም ያቺ እብድ የተባለችው እናቱ እንግዲህ ለሊሊ ስታናግራት እንደሰማ ነው ከሆነ ባቡሬ አባቱ እንደሞተ ነው የሚያውቀው። ግን ደግሞ አለ በህይወት እኔም እንዳንቺ ነው፣ እንደዚህ ነበርኩኝ፣ ቀበጥ ነበርኩኝ። እንደዚህ አይነት ልብስ አትልበሽ፣ ወንዶች ሞኝ ናቸው። ሊሊም ለወንዶች ያለች ጥላቻ ምንድን ነው በማለት እንግዲህ ጠይቃታለች። እሷ ልትመልስላት ፍቃደኛ አልነበረችም። ባቡሬም እንግዲህ አባቱ እንደሞተ ነው የሚያውቀው። አባትህ እንደሞተ አይመስለኝም፣ ይሄ ነገር ይጣራልኝ ገና ብዙ የተደበቁ ሚስጥሮች አለው ብላለች። እንግዲህ ሌሌ ይህንን ሚስጥር ትደርስበታለች። ጀግኔት በርች እንላለን። በመጨረሻም እንግዲህ የቅምጥል እናት ማለቴ አባቷ ቁጭ ብሎ በነበረበት ሰዓት ብቻውን ለልጁ እየደወለ እንግዲህ ያች እብድ የተባለችው የባቡሬ እናት ሰተት ብላ ነው የገባችው። ግን ካያ በኋላ ምንም አይነት ድንጋጤ አላሳየም። ምናልባት እንግዲህ የባቡሬ እናት እና አባቶቹ እነሱ ሊሆኑ ይችላሉ። ለምን ለምን ስትል ነበር ከርቷት ይሆን? የቅምጥልን እናት ስላገባባት እንደዛ አበደች ይሆን? ብቻ ውዝግብ ያለ ነገር ነው። ባቡሬም እንግዲህ አባቱን የሚመስለው ደግሞ የሚገርማቸው ነገር የቅምጥል አባት እና ባቡሬ ጥቁረታቸው ኦማይ፣ ቀድ ያስወላል። ከእናቱ ጋር ምንም የሚያመሳስለው ነገር የለም። በእርግጠኝነት ደግሞ የባቡሬ አባት የቅምጥል አባት ነው። ቅምጥል ደግሞ ታናሽ እህቱ መሆን አለባት። እንግዲህ ድራማው የተቋጫው የባቡሬ እናት ከቅምጥል አባት ቤት ገብታ ነው። ሰላም፣ ጤና ይስጥልኝ ቻናል ቤተሰቦች። ለዚህ ቻናል አዲስ ከሆኑ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ።